እንደ ግን ቆይ እስኪ በአብይ ጾም እንዲህ ነው እንደ በቤታችሁ የሚተኛው የጸሎት ሰዓት የለም። እንደ ለሊት ላይ እንደ ነቃቸሁም እንደ አላርም ሳትሙሉ ለጥ አብይ ጾምን በሙሉ ዛሬ ደግሞ ደብረ ዘይት ነው እንዴ እንኳን በስጋ አንቅልፍ እ የሞተው ሁሉ የሚነቃበት እኮ ነው የሚነሳበት ለፍርድ ደብረ ሁለት መቶ ሃምሳ ሺህ ብር አንድ ሚሊዮን ለመሙላት ሁለት መቶ ሃምሳ ሺህ ብር ቀምቶን ነበር። አሁን ሁለት መቶ ሀያ ሁለት ሺ አምስት መቶ ነው የቀረብ ስንት ሰው ማለት ነው? አንዳንድ ሺ ቢሆን ሁለት መቶ ሀያ ሁለት ሰው ማለት ነው። አንዳንድ ሺ ብር የሚያዋጣ ሁለት መቶ ሀያ ሁለት ሰው አልጎ ሁለት መቶ ሀያ ሁለት ሰው ሁለት መቶ ሀያ ሁለት ሰው እንግዲህ ምናልባት ከሌሊቱ ግማሽ ሌሊት ወዲህ እያዳመጣችሁን ያላችሁ በሀገር ውስጥም ከባህር ማዶም የምትኖሩ ኦርቶዶክሳውያን ኦርቶዶክሳውያን ምንድን ነው ብላችሁ ግር ያላችሁ ካላችሁ በሀገራችን በኢትዮጵያ፣ በደቡብ ወሎ ከደሴ ከተማ አርባ አምስት ኪሎ ሜትር ርቀት ላይ የሚገኘው የደብረ ገነት ነፋሳት ኢየሱስ ቤተክርስቲያን ዛሬ ላይ ስድስት ወራቸው ካረፉ መንፈቃቸው የሆነ መንፈቅ ያስቆጠሩት የቀትባን ባይታዊ የአባ መፍቀሬ ሰብ ያስጀመሩት እስካሁን ድረስ ሳይሰራ ቀርቶ አሁ የአባቶቻቸውን አደራ ለመወጣት የደሴ ከተማ ወጣቶች መንፈሳውያን፣ የሚዲያ ባለሟኖች እዚህ ደሴ ከተማ ካቴድራል ቅዱስ ገብርኤል ቤተክርስቲያን ላይ ቤተ አብርሃም ሰንበት ትምህርት ቤት የገቢ ማሰባሰቢያ አዘጋጅተው ይኸው ለዚህ ለምታዩት ለተጀመረው ለነፋሳት ገነተ ኢየሱስ ቤተክርስቲያን ማስጨረሻ በዛሬው ሌሊት አንድ ሚሊየን ብር እንሰበስባለን ብለው ራሳቸውን ለእግዚአብሔር ቃል ገብተው ቅልፋቸውን ወግድ ካጠገቤ ብለው እዚህ እንገኛለን። አካውንታችን በንግድ ባንክ አንድ ሺህ አስራ አምስት ዜሮ ሰባት ሶስት ስድስት ሰላሳ ሰባት በአቢሲኒያ ባንክ ዘጠና ሶስት ሰማኒያ ስምንት ዳሽን ዜሮ ስድስት ዜሮ ስድስት ቀጥታ ኦንላይን ላይ አሁን ደውላችሁ፣ እኔም አለው የአባ መፍቀር የሰብ ልጅ ይህንን አበረክታለሁ የምትሉ ዜሮ ዘጠኝ አስራ አራት ስልሳ ሰባ አምስት አርባ ሶስት ደውሉልን። እየጠበቅናችሁ ነው የእግዚአብሔር ቤተሰቦች ብስሬ ቶሎ በል ቶሎ በል ይለኛል ምን እንደያዘ አላውቅም እስኪ ነው እና እስኪ ብስሬ ብስሬ ብስሬ ብታስይ ሸዋ ዓርብ ዕለት እስኪ ምን የምስራችን እንደያዘ አላውቅም መቶ ስንት ነው የብስሬ መቶ ቆይ መቶ ሦስት ሺህ ነው መቶ አምሳ ካልሞላህ ከዚህች አትወርድም አቤት ብስሬ ማይ ስ እሺ ምናልባት ጊዜ እንዳልሻማ እዚሁ ቲክቶክ ላይ ስትከታተል የነበረች ልጅ አለች፣ ነገር ግን ሙስሊም ናት። አባ መፍቀር የሰሩ አየቻቸው እና በባህታዊ አባቴ አባ መፍቀር አምስት ሺ ብር አስገቡልኝ። በጣም ነው ምናለች። አሁን ቢሆን አመሰግናለሁ አባቶች ዛርክላት በቤት ቤታችንን ከልብ ከልብ በሊቀት የሁሉ ናቸው። ይህንን ደግሞ ረፍታቸው አስመስክረዋል፣ ዓለምን አስደንቋል። ወሎ ላይ አባ መፍቀሬ ሰብ ሲነሱ ሼክ የለ ማን የለ ቄስ የለ ሁሉም ልጃቸው ነው። ስለዚህ ዛሬ ደግሞ በዚህ በጾሟ ሌሊት እንግዲህ ልታስር ጾም ብድግ ስትል ተመለከተች። ስታይ የአባ መፍቀሬን ፎቶ አየች። ስታይ ላስጀምሩት ቤተ ክርስቲያን እየተገቢ እያሰባሰብን አየች። ውይውይውይ የአባቴ ስምማ ተጠርቶ አለች። በእውነት በእውነት ፖርተናል፣ በእውነት ተደስተናል። አምስት ሺህ ብር ብላለች። ድጋሜ በእውነት አጀርጀሁላት። እየተመለከተቻቸው ነው። ማይ ወሉ ነው ወሎ እንዲህ ነው እንግዲህ፣ ዛሬ ከማታ ጀምሮ የመጀመሪያዋ ናት ከሙስሊም እንግዲህ። አለም ይደነቅ በአባ መፍቀሬ ስም ለነፋሳት ገነተ ኢየሱስ ቤተ ክርስቲያን ማሰሪያ እኔም አለው ከደሴ ሕብረተሰብ የአባ መፍቀሬ ሰብ እኔንስ አሳድገውኝ የለን የጉልበታቸውን ስሜ ብላ ሙስሊም እህታችን አለ ማ ብስሪ ሱመያ አምስት ሺህ ብር አስገብታለች። በእውነት አይወር ነጥብ ትብላት ስትገሙት እንዲህ ነው። እግዚአብሔር ይስጥልን። ጾምሽን በሰላም ያስፈጽምሽ፣ ቤተሰብሽን እግዚአብሔር አምላክ ይጠብቅልሽ። የአባ መፍቀር የበረከት ድረስሽ እንላለን። በኮሚቴው ስብ ቀጥል ብስሪ አለ። አሁን እኮ ከፍ አረገች፣ ስመያ ከፍ አረገች። ወደ መቶ ስምንት ሺህ ይደርሳል። እስኪ መቶ አስር ሺህ ብስሪን ማን የሚያስገባ ሁለት ሰው ሁለት ሰው ብስሪ። አንተ ካልቆይ አምስት ደቂቃ አ አምስት ደቂቃ ለስት መቼም ቁጭ አለልን። አንተ ሁለት ሺህ ብር ካላገኝህ ቁጭ አለልን። ትፈቅድልኛለህ ሁለት ሺህ ብስሪ ጋር ሁለት ሰው ሁለት ሰው መተው አስርሽን እናስገባ አ አሉ

ግድም እንግዲህ ሸኝተውታል ሚዲያዎች፣ ምን አድርጋችሁት ነው ነውሰናይ ምን አድርጋችሁት አለህ? እንግዲህ ነውሰናይ ይመጣል። ምን መቼም አይደርሱብኝ ነው። እሺ ነውሰናይ ለሁለት ሁለት መቶ የሚነግረኝ ኮሚቴ የለም። ሁለት መቶ ሀያ እስኪ ግባ ነውሰናይ እስኪ ሁለት መቶ ሀያ ግባ። ተው ተው፣ አይ ወኪል አይደለም አበድሬ ምናምን አይሰራም። እስኪ ናሆ ሰናይ ሁለት መቶ አስራ ስምንት ሺህ ነው። ሁለት መቶ ሀያ ግባት። ቆይ፣ ምን ነው፣ ለምን ነው ተማሪ ቆሎ? አንዴ አረተይ እሺ ለናውሰናይ አሁንም ሁለት ሺ ብር ዘግታለታለች ናውሰናይ፣ መቼም ቀብረት ብሎ ማንም አይደርስብኝም ብሎ ዛሬ በዋንጫ ነው የሚሰናበተው። ሁለት መቶ ሀያ ሺ ብር ገብቷል። ናውሰናይ ሁለት መቶ ሲያራ ነገ ሰው ቀይሩ ነገሰው ቀይሉን ሁለት መቶ ሀያ ሺ መቼም፣ ሁለት መቶ ሀምሳ ሺ ለመግባት ስንት ነው የቀረ? ሰላሳ ሰው እኮ ነው አንተ ምን ቸራት? አያንተ ግርቱ ሰላሳ ሰው ትታሃቸው ነው እንጂ ሰላሳ ሰው። እሺ ባቢ ስልክ ላይ ነህ?

እህታችን ናኒ በአንተስም ሶስት ሺህ ብር እሰጣለሁ ብላኛለች ማለት ነው። ከዚያ እዚያው ላይ እህታችን ሁለት አማን ይሄል ደግሞ በባቢ ቤት ነው ግን በገዛ ሚዲያ ነው የሚጫወተበት። በገዛ ሚዲያ ማለት ነው። ሀምሳ ሺህ ብር አስገባለሁ

እግዚአብሔር ይስጠልን። እውነት ለመናገር ያው እኛ የምንፎካከረው የምናስበው ቅድም እንዲሳካልን ነው እና አላማችን ግን አንድ ነው። የምትረዱንም በሙሉ እውነት እንደገና እኔ ግን

278 ሺህ ብቻ ሀያ 22 ሺህ ብር ነው የቀረው። ወዳጆችን ደውዬም ቢሆን አስመልቼ 300 ሺህ ይገባል ማለት ነው። አዎ አልተኛም፣ ሲጀምር እስከነገ ድረስ አልተኛ። እግዚአብሔር ይስጠልን። የምትሰጡት አትጡ። አባቶቼ ባሉበት መመረቅ በጣም ከባድ ነገር ነው። ከታዘዝኩ ግን ከአባቶቼ የሰማትን ነው ማስተላልፈው። ኃጢአቴን ሳይመለከት ለበረከት ያሉ የምትሰጡት አትጡ። እውነት ለመናገር እኛ እንዳስደሰታችሁን በዚህ በደብረ ዘይት ዕለት እናንተንም የሚያስደስት ነገር ዛሬ የተሰበሰብንበት ቅዱስ ገብርኤል ብስራት ያሰማችሁ። ቸሩ መዳን ያለም ያላሰባችሁትን ሲሳይ በቤታችሁ በኑሯቸው ያስገባላችሁ። የሰጣችሁትን ሳይሆን ከሰጣችሁት እጥፍ አድርጎ በረከቱም በቤታቸው ያስገባላችሁ። ሚካኤል በቀኛችሁ ገብርኤል በግራችሁ ይቆምላችሁ። በሳት ነበልባ ላይ ሰይፉ የሚፈታተናችሁን ጥላት ዳቢሎስ እየቆራረጠ ከእግራችሁ ስር ይጣልላችሁ። ቅዱስ ሚካኤል ሕዝብ እስራኤልን መንገድ እንደመራ የእናንተንም የምንቅበዘበዝበት መንገድ ይምራል። ጨለማ ቢሆንብን በብርሃን በረሃ ቢሆንብን በደመና ምግብ ብናጣ ከሰማይ መና ውርዶ የምንጠጣው እናጣ ከጭንጫ ላይ ውሃ ፍልቆ ቅዱስ ሚካኤል ያጠጣል። ቅዱስ ገብርኤል ለአናንያ፣ ላዛሪያ፣ ለሚሳኤል ጠበቃው እንዳልተለየ ለእኛም ጠበቃው አይል። ወላዲታ አምላክ በዘርፋፋ ቀሚሷ አቀፈ ድግፍት አድርገን እንደዝግባ እንደዚህ ግባ ታስፋል። እንደ ወይራ ታጠንክራችሁ ልጅ ወዳጅ ትበላችሁ። ለአባርያ ቅዱስ ቅዱስ ፍሬ እንደተለመነች ለእናንተም ትለመናችሁ። በድግ ማስቤት ተገኝታ ውሃውን ወደ ወይን እንዳስለወጠች ምርር ያለባችሁን ሕይወት ድንግል ማርያም ከበልከ ልጁ አማልዳ ህይወታቸውን ተጠፍጦላቸው አባቴ ቅዱስ ጊዮርጊስ ሲያሳደገ ፈረሰኛው እናንተንም ለብሩክታይት እንደደረሰ ለእናንተም ይድረስላቸው። በባዕድ ሀገር ሆናችሁ ስጠሩት ከአይነት ቀሻ ፈጥኖ ይድረስላቸው። የሚፈታተናቸውን ጥለዳ ዳቢሎስ በጦሩ ይበሳሳላቸው፣ በፈረሱ ይረጋግጥላቸው። በመበለቷ ቤት ገብቶ ቤቷን በበረከት እንደሞላ የእናንተንም ቤት ኑሯችሁን በበረከት ይሙላላችሁ። የመንግስተ ሰማያት ሙሽሮች አደርጋችሁ የምትሰጡት አትጡ። ለቤተ ክርስቲያን ካልሆነ በስተቀር እግዚአብሔርን ለመለመን ካልሆነ በስተቀር ለልመና ከሰው ፊት አያቆማችሁም። ሁላችንም ለመንግሥተ ሰማያት ሙሽራ ያድርገን፣ እግዚአብሔር ይስጥልን። ሶስት መቶ ሺህ ብር ግን እንድታስገቡኝ፣ አዳራሽ ትፈልጋለች። በእውነት በእውነት እንዲህ ገና በህፃንነት በዚህ ዕድሜው እንዲህ አይነት ምረቃን እንግዲህ ወንድማችን በእድሜ ግን በምርቃን አባታችን። ወደፊት መሳፊው የሚመርቅበትን እንደ ነፋሳት እጽዋት እንዲህ አይነት ጢም ያጎናጽፍልን። በእውነት በእድሜ በእድሜ በጸጋ ከጸጋ ጋር በእድሜ ይጠብቅልን። የማሳረጊያው ያደረጋት ሰምታችሁታል። ሶስት አስገቡኝ ያላቸው ይሄን ሁሉ ምርቃት አጎናጽፋችሁ ሶስት መቶ ሳታስገቡት እንዳይነጋ ነው። አሁን ሶስት ሺ ብር የቀረው ሀያ ፍቅር ክርስቶስ እሺ፣ ስንት ቀረው ነው ሰናይ፣ ስንት ቀረው? አስራ ስምንት ሰው ጋር ከምትደውል ማይኩን ብትይዘው ነበረ ባቢ ስንት ደርሷል? ባቢ መቶ ሰባ እኩል ናቸው። ለምን? ባቢ ለሁለት መቶ 25 ሺህ ይቀርባል። አያሳዝናችሁ አያሳዝናችሁም? ባቢ ሁለት መቶ ሺህ ሳይሞላ ሲነጋበት ብስሪ ስንት ነው የደረሰው እስካሁን? መቶ መላል ብስሪ መቶ አስር ሺ አራት መቶ ነህ ለማናበድረን እስካሁን ድረስ እስኪ ብስሪን ሀያ ሺ ለማስገባት ባቢን ሁለት መቶ ሺ ለማስገባት ናውሰናይል ሶስት መቶ ሺ ሶስቱ እየተወዳደሩ ነው። አቢካኤል አቢካኤል ዳድ አቤት በሊቀት ውሃን ባህታዊ አባ መፍቀሬስን በማኩ ሚዲያ አምስት መቶ ብር ብለዋል። እግዚአብሔር ውስጥ ልን እንመለሳለን እ አቢካኤል ሚዲያ ቅድም ስንት ነበር? ንገሩን ላውም አቢካኤል ያልኳቸው ኋላ ባለ እንዳም አምስት ሺህ ነበረ አምስት ሺህ ነበር። አሁን ደግሞ አምስት ሺህ የሰጡት ወልደ ጊዮርጊስ አስራ ሁለት ሺህ ብር የተነሱት የአቢካኤል ቤተሰቦች ወልደ

ሴል ያረብ ሲ ብስ ብስሪ ሀያ አምስት መቶ ሀምሳ ሺህ ለመግባት ማሉ አይዚ ትገባለህ። እሺ ቆይ እስኪ እ ወይ ቴዲ እሺ፣ ከዚህ በኋላ ሚዲያውን ራሱ እንዳትቀማ ነው የምፈራው። እሰጥሻለን ስላሴ በአሁንም በብስሪ የቅዱስ መርቆሪዎስ ልጅ በኩል መጥታለች። በብስሪ ሚዲያ እስካሁን ወደ ሀያ ሰባት ሺህ ደርሳለች። ባቢም በብስሪ ናሁም ሆና አሁን ለማን ነው ፍሬገነት ብለን ቅዱስ ጊዮርጊስ ቤተክርስቲያን፣ ለአሳደገኝ መታሰቢያነቱ ለሰማዕቱ ይሁን። መራቂ ልጅ አፈርቷለሁ እና ቅዱስ ጊዮርጊስ ገና አልነጋም። እስካሁን ሰላሳ ሺህ ብር ገብታለች ታለች። ሰላሳ ሺህ ብር ሰላሳ ሺህ ብር ብስሪ። ስንት ገባ? መቶ አስራ ሦስት ሺህ አራት መቶ ደርሳለች። አራት መቶ ደግሞ መቶ ሀያ ሺህ ብር ለመግባት የሚቀርህን እዚያው ደምረው እየሰሙ ነው። ባቢ ስንት ገባ? መቶ ሰባ አምስት ሺህ ሀያ አምስት ሺህ ይቀርባለ። ሁለት መቶ ናሁ ወደ ናሁ፣ የለም አሁን ስልክ ላይ ነው። እስኪ አንድ ነገር ልበላችሁ። እንደምን አደራችሁ፣ ኧረ እንደምን አደራችሁ፣ የአባ መፍቀሬ ልጆች፣ የአባ መፍቀሬ ፍሬዎች፣ የእግዚአብሔር ቤተሰቦች፣ እንደምን እንደምን አደራችሁ። እንደ ሀገራችሁ ሰዓት አቆጣጠር እንደምን እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እንደምን አረፈዳችሁ ከዚህ ያለፈ መቼም የለም። ምናልባት ቢኖር እንደምንሰነበታችሁ ያ ሁሉ በእነዚህ ሰዓቶች ውስጥ ይጠናቀቃል ማለት ነው። በዓለማችን እንደምን ዋላችው እንደምን አደራችው እንደምን አመሻችው እንደምን አረፍዳችሁ ይላል። እሺ እንደምን ሰነበታችሁን ጨምርበትና ይህን ሚዲያ የምትከታተሉ በመላው ዓለም ያላችሁ እናውቃለን ነው ማኩ የሆነ አረፍተ ነገር ሲጀምር ያይና ከታፍላል አቁም ይለኝ። በማኩ ሚዲያ ስርጉ ተማሪያም አምስ መቶ ብር አስገብታለች። እግዚአብሔርና መስግንላት። እሺ አቀጥል። ነው አሁን የምንገኘው በደቡብ ወሎ ሀገረ ስብከት ለገጠራማው ቤተክርስቲያን ከደሴ ከተማ 45 ኪሎ ሜትር ከኩታበር 25 ኪሎ ሜትር ላይ ለምትገኘው ለደብረ ገነት ነፋሳት ኢየሱስ። ይህ ቦታ ዙሪያውን በሰንሰለታማ ተራራ የተከበበ በተቀመጠበት ተራራ ላይ ሆናችሁ አገሩን ስትቃኙት አይናችሁ የምትገባው አንደኛዋ ግሸን ደብረ እሷንም የምታይዋት እንደ ግርጫማ ወደ ታች ጎንበስ ስብላችሁን ከተራራው ግዝፈት የተነሳ በርካታ አባቶች የተሰወሩበት የቅዱሳን ከተማ